ጤና ይስጥልን። ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ዛሬ ረቡዕ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ አገናኝ ተውናል። ሮዛ መኮንና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እስከ 8 ሰዓት ድረስ እየመራን ቆይታ እናደርጋለን። የተለያዩ ትኩስ ትኮስ የሀገር ውስጥ እና የውጭ መረጃዎችን በሁለቱ የምዕራፍ ቆይታችን ከኛ ጋራ በመሆን ታገኛላችሁ። ከኛ ጋራ እንድትቆዩ እንጋብዛለን። አቤት ጉዳዮቻችን እናስቀድማለን። የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ እጩ አባላት መልማይ ኮሚቴ የተመረጡ እጩዎችን ይፋ አደረገ። በአፍሪካ የዲጂታል መታወቂያን ተግባራዊ ማድረግ የሀገሪቱን የኢኮኖሚና ማህበራዊ እድገት ለማፋጠን አጋዥ እንደሆነ ተገለጸ። የአይዲፎር አፍሪካ ዓመታዊ ጠቅላላ ጉባኤ በዛሬው እለት እየተካሄደ ነው። የኢትዮጵያ ፌዴራል ፖሊስ በተባበሩት አረብ ኤሚሬትስ በዱባይ በተካሄደ ዓለም አቀፍ የፖሊስ ጉባኤ ላይ የዜጎች ተሳትፎ መተግበሪያውን ይዞ በመወዳደሩ በምርጥ የፖሊስ መተግበሪያ ዘርፍ አንደኛ ደረጃ በመውጣት ተሸላሚ ሆኗል። ሌላኛው ጉዳያችን ሆኖ ይዘልቃል። ከውጭ ከመረጥንላችሁ ጉዳይ የእንግሊዝ መንግስት በጋዛ ጦርነት ምክንያት ከእስራኤል ጋር የሚያደርገውን የነፃ ንግድ ድርድር አቋረጠ የሚሉት የምዕራፍ አንድ የዜና ኢትዮጵያ አበይት ጉዳዮቻችን ናቸው። በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ በወቅታዊና አዳዲስ ጉዳዮች ባልደረቦቻችን በየስምሪታቸው የገቡ መረጃዎችን የሚያጋሩን ይሆናል። በዚህም መሰረት አባዲ ወይና ይታየኛል። የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ እጩ አባላት መልማይ ኮሚቴ የተመረጡ እጩዎችን ይፋ አድርጓል። ምን ያህል ፍትሐዊ ናቸው? የምርጫውን ሂደት በተመለከተ የሚያጋራን መረጃ ይኖራል። በአፍሪቃ የዲጂታል መታወቂያን ተግባራዊ ማድረግ የሀገሩ ኢኮኖሚና ማህበራዊ እድገትን ለማፋጠን አጋዥ እንደሆነ ተገልጿል። የአይዲ ፎር አፍሪቃ አመታዊ ጉባኤ ዛሬም ቀጥሏል። በዛሬው ዕለት የተነሱ ዋና ዋና ጉዳዮችን ጌታቸው ባልቻ በሌላኛው ስምሬት በወሰደባቸው ጉዳዮች ላይ ማብራሪያ እየሰጠን ቆይታ የሚያደርግ ነው የሚሆነው። ሌላኛው በተባበሩት አረብ ኤምሬትስ እንግዲህ የተወዳደሩው የፌዴራል ፖሊስ መተግበሪያ ይዞ በተለይ ዜጎችን ተሳትፎ ከፍ የሚያደርጉ መተግበሪያዎችን ይዞ አንደኛ ደረጃ መውጣቱ ይፋ ሆኗል። ሀሳቡ እንደምን ይገለጻል ሳራ ሳህለስላሴ አለች። በሌላ መንገድ ባልደረባችን ህይወት አበበ ዛሬ ቀዳማዊት መቤት ዝናሽ ታያቸው ከቻይና በጎ አድራጎት ድርጅት ሲኤፍአርዲ ጋር በመተባበር ለሁለት መቶ ሰባ አካል ጉዳተኞች የዊልቸር ድጋፍ አድርገዋል። ስሜታቸው ምን ይመስላል አካል ጉዳተኞች የሚለውን የምታጋራን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁ እንድትዘልቁ እንጋብዛለን። ቀዳሚ ወደ ሆነ ዜና እንሻገራለን። የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ እጩ አባላት መልማይ ኮሚቴ የተመረጡ እጩዎችን ይፋ አደረገም። የኮሚቴው ሰብሳቢ ቀሲስታ ጋር የታደለ የምልመላ ሂደቱንና የተመረጡ እጩዎችን ይፋ ሲያደርጉ በቀረቡት ተወዳዳሪዎች ላይ የልየታ ስራ ከተሰራ በኋላ የመጨረሻ ስድስት እጩዎች ስለመመረጣቸው ይፋ አድርገዋል። ሂደቱ ግልጽና አካታች እንደነበረም ነው ሰብሳቢው የገለጹት። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ይህንን የመልማይ ኮሚቴ እጩዎችን ይፋ ሲደረግ ሲከታተል የቆየው ዘጋቢያችን አባዲ ሆይና የተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰላም ለአንተ አባዲ፣ እንደምን ቆይህ? ኮሚቴው እነማንን ነው በእጩነት የመረጠው፣ በአጠቃላይ ሂደቱስ ምን መልክ ነበረው የሚለውን ንገረን እስኪ። አዎ ሰለሞን አመሰግናለሁ የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ እጩ አባላት መልማይ ኮሚቴ አጠቃላይ ያለፈበትን ሂደት በተመለከተ በዛሬ እለት መግለጫ ሰጥተዋል በመግለጫውም አጠቃላይ ኮሚቴው የተለያዩ ሂደቶችን በማለፍ አጠቃላይ የመጨረሻ እጩዎችን ይፋ ማድረጉን የገለጸው በተለይም ደግሞ በጠቅላይ ሚኒስትር አብይ አህመድ አማካኝነት ኮሚቴው ከተቋቋመ ጀምሮ በርካታ ስራዎችን ሲያከናውን እንደነበር ገልጿ ካከናወኑት ስራዎች መካከል ደግሞ እጩ አባላትን የመመልመል ስራው በቀዳሚነት የሚጠቀስ ነው በተለያዩ የሚዲያ አማራጮች ማለትም በማህበራዊ ሚዲያ በኢሜይል በአካል በስልክ ና በዋትሳፕ ጨምሮ የተለያዩ አማካኝነት እጩዎችን ሲቀበል እንደነበር ገልጿል። በዚህም ደግሞ ወደ 168 ሰዎችን ለእጩነት ቀርበው እንደነበር ነው የገለጸው ከዚህ ውስጥ ደግሞ 103 የሚሆኑት ወንዶች ናቸው፣ 65 የሚሆኑት ደግሞ ሴቶች መሆናቸውን የተገለጸው ከዛ ባሻገርም ደግሞ ስድስት አካል ጉዳተኞች ለእጩነት መቅረባቸውን የተገለጸው እንግዲህ ይህ እጩነት አጠቃላይ ለ21 ቀናት በተከታታይ ሲካሄድ የነበረ እጩነት የሂደት ነው ያለፈው ማለት ነው። በእነዚህ ሂደት ደግሞ አጠቃላይ በተለያዩ ማህበራዊ ሚዲያዎች በአካል በስልክ ጨምሮ ነው እንግዲህ ሲካሄድ የነበረው ማለት ነው። ከቀረቡት 168 እጩዎች መካከልም ለመ መጨረሻ ዙር 12ቱ ማለፉን የተገለጸው እንግዲህ በተለያዩ በርካታ የሂደቶች ነው። እንግዲህ እነዚህ 12ቱ ያለፉት ከ12ቱ መካከል ደግሞ ዘጠኙ ለመጨረሻ ቃለ መጠይ ቀርበው ነበር። ከዚ ውስጥ ደግሞ ስድስቱ ለእጩነት ለመጨረሻ እጩነት መቅረባቸውን ይፋ ተደርጓል። ከቀረቡት በእጩነት ከቀረቡት መካከልም በአንደኛ ደረጃ አቶ ተስፋዬ ንዋይ ይገኙበታል። በሁለተኛ ደረጃ ደግሞ ተክሊት ይመስል ይገኙበታል። በሶስተኛ ደረጃ ወይዘሮ ነሲም አሊ ተጠቃሽ ናቸው። በአራተኛ ደረጃ ደግሞ ወይዘሮ ዳሮ ጀማ ተጠቃሽ ናቸው። በአምስተኛ ደረጃ ደግሞ ፍሬወት ግርማ ቀርበዋል። በስድስተኛ ደረጃ ደግሞ ዶክተር ያሬድ ኃይለ ማርያም ናቸው። እንግዲህ በእጩነት ለመጨረሻ ዙር ደርሰው ለእጩነት የቀረቡት ማለት ነው። እንግዲህ እነዚህ ስድስቱም አጠቃላይ በተለያዩ ሂደቶች ያለፉ ናቸው። በተለይም ደግሞ ካላቸው ልምድ፣ ካላቸው እውቀት አንጻር አጠቃላይ የኢትዮጵያ ብሔራዊ ምርጫ ቦርድን ጠንካራ ሊያደርጉ ይችላሉ፣ ነፃና ገለልተኛ ሆኖ ተቋሙ እንዲሰራ የበኩላቸውን ሚና ሊወጡ ይችላሉ ተብሎ የሚታመን ነው የሚሆነው በተለይም የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛና ለኢትዮጵያ ዲሞክራሲ የበኩል ሚና እንዲጫወት እነዚህ እጩ አመራሮች የራሳቸውን ሚና ሊወጡ ይችላሉ ተብሎ ነው እንግዲህ መልማል ኮሚቴው ይፋ ያደረጋቸው በተለይም ደግሞ በምርጫ ሂደቶች መካከል ፍትሐዊ እንዲሆን በተለይም ደግሞ አካታ ሰዎች እንዲሆን በማድረግ ረገድ ከፍተኛ ስራ መሰራቱን ነው እንግዲህ የኮሚቴው መልማይ ቀሲስታ ጋይ የገለጹት። በተለይም ደግሞ አጠቃላይ ከቀረቡት ስድስት እጩዎች መካከል ሶስቱ ሴቶች ናቸው፣ ሶስቱ ወንዶች ናቸው። ይህ ደግሞ አጠቃላይ የሚያሳየው ምንድን ነው? ከነ አጠቃላይ በጾታ ደረጃ አምሳ አምሳ የስብጥርነት ጥርነት እንዳለ ነው የሚያሳየው። ከዛ ባሻገርም ደግሞ በብሔርም ስብጥር እንዲኖራቸው በማድረግ ረገድ ከፍተኛ ስራ መሰራቱን ቀሲስታ ጋይ አንስተዋል። ከዛ ባሻገርም ደግሞ በተለይም ደግሞ በእውቀትና በልምድ ሲታይ እነዚህ ሰዎች የቀረቡት ስድስት እጩ ማለት ነው ከፍተኛ ልምድ ያላቸው ከፍተኛ እውቀት ያላቸው በተለይም ደግሞ ብሔራዊ ምርጫ ቦርድን አሁ አሁን ካለበት ቁመና ይበልጥ ሊያሻግሩና ሊያጠናክሩ ይችላሉ ተብሎ የታመነባቸው መሆኑን የተገለጸው። ይህ ደግሞ አጠቃላይ ለኢትዮጵያ ምርጫ ቦርድ እንዲሁም ሀገሪቱ ከፍተኛ እምርታ ይኖረዋል ተብሎ እንደሚጠበቅም ኮሚቴው አስታውቃል እንግዲህ ከቀረቡት ስድስት እጩዎች መካከልም አጠቃላይ በቀጣይ ለጠቅላይ ሚኒስትሩ እጩዎችን እንደሚያቀርብ መልማዩ ይፋርጓል ማለት ነው። በሚኖሩት ቀጣይ ሁኔታም አጠቃላይ ጠቅላይ ሚኒስትሩ የራሳቸውን ሁኔታ ተግባራዊ ያደርጋሉ ተብሎ ይጠበቃል። ባልደረባችን አባዲ ወይና በቀጥታ መስመራችን ከስፍራው መረጃዎችን ስላጋራ እናመሰግናለን። መልካም ቀን። ዘገባዎቻችን ቀጥለዋል። የተለያዩ አካባቢዎች የሚገኙ ሪፖርተሮቻችን ተጨማሪ ማብራሪያዎች ወደሚያደርሱን ርዕሰ ጉዳዮች ነው እያደረስ ናቸው ያለ ነው ቀዳማዊት እመቤት ዝናሽ ታያቸው ከቻይና በጎ አድራጎት ድርጅት ሲኤፍአርዲ ጋር በመተባበር ለሁለት መቶ ሰባ አካል ጉዳተኞች የዊልቸር ድጋፍ አደረገው። ቀዳማዊት እመቤቷና በቻይና የኢትዮጵያ አምባሳደር ቼንሃይ በአንድነት ፓርክ ተገኝተው ለአካል ጉዳተኞች የዊልቸር ድጋፉን አድርገዋል። በዚህ ውርሰ ጉዳይ ላይ እንቆይ። ይህን ጉዳይ የተከታተለች የምትገኘው ሪፖርተራችን ህይወት አበበን በቀጥታ መስመራችን ላይ አግኝተናታል። ወደዛ የምናምራ ይሆናል። እንዴት ለሻል ህይወት፣ እንግዲህ የዊልቸር ድጋፉ በተለይ በዚህ ድጋፍ ያገኙ የአካል ጉዳተኞች ስሜት ምን ይመስል ነበረ? እሱን በተመለከተ ጥቂት መረጃዎችን አድርሽን። አመሰግናለሁ። እንደምንላችኋል ተመልካቾች፣ እንግዲህ የቀዳማዊት እመቤት ጽህፈት ቤት በጎ በሆኑ በርካታ ስራዎች ላይ የተሳተፈ እንደሆነ ይታወቃል። ለአብነት ለማንሳት ያህል በሀገራችን የተለያዩ አካባቢዎች ትምህርት ቤት እንዲገነቡ ምክንያት ሆኗል። እንዲሁም ደግሞ የተለያዩ ተቋማት የጤና ከጤና ጋር የተገናኙ ቁሳቁሶችን ድጋፍ ሲያደርግ እንደነበረም ነው የሚታወሰው። በቅርቡ ተገንብቶ አገልግሎት መስጠት የጀመረው የአይነ ስውራን ትምህርት ቤት እንዲሁም በዋናነት ይጠቀሳል። እነዚህ እንግዲህ ተቋማት ተገንብተው ብቻ እንዲቀሩ አይደለም የሚደረገው። በተደጋጋሚ ቀዳማዊት እመቤት እናሳያቸው ጉብኝት ያደርጋሉ። ከዛም ባለፈ ደግሞ የተለያዩ ድጋፎችን የሚያደርጉላቸዋል። የቁሳቁስ ድጋፎችን የሚያደርጉላቸዋል፣ ለትምህርት ቤቶች ለሆስፒታሎች። እንደዚሁ እንግዲህ በዛሬው እለት ደግሞ የተደረገው ድጋፍ የዊልቸር ድጋፍ ነው ነው። እነዚህ ድጋፍ የተደረገላቸው ደግሞ አካላት በከፋ ችግር ውስጥ የሚገኙ ዜጎች ናቸው። እንግዲህ እነዚህ ዜጎች በአካል ጉዳተኝነታቸው ምክንያት እንዲሁም ደግሞ መንቀሳቀሻ ዊልቼር በማጣታቸው ምክንያት ለዓመታት ቤት ውስጥ የተቀመጡ እንደነበሩ ነው የነገሩት እና በዛሬው ዕለት የተደረገላቸው ድጋፍን በጣም ደስ እንዳሰኛቸው ነግረውኛል። እንግዲህ ቀዳማዊት እመቤት ዝናሽ ታያቸውን በአንድነት ፓርክ ተገኝተው ለእነዚህ አካል ጉዳተኞች ዊልቼሩን አስረክበዋል። ከዛ ውጭ እንግዲህ በኢትዮጵያ የቻይና አምባሳደርም ተገኝተው ነበር። ቼን ሃንም ተገኝተው ለአካል ጉዳተኞቹ ድጋፍ አድርገዋል። ይህ እንግዲህ በሁለቱ ሀገራት መካከል ያለውን ቁርኝት የሚያሳይ እንደሆነ ነው የተነገረው። እንግዲህ ቀዳማዊት እመቤት ዝናሽ ታያቸው ከተለያዩ ተቋማት ጋር በመሆን እንዲሁም በተለያዩ ሀገራት ከሚገኙ በጎው አድራጎት ከሚያደርጉ እንደዚህ አይነት ድርጅቶች ጋር በመሆን እንደዚህ አይነት ድጋፎችን እያደረጉ ነው የሚገኙት። እንግዲህ በዛሬው ዕለት ድጋፍ የተደረገላቸው ወደ 26 የሚሆኑ ዜጎች ናቸው። ከነዚህ በተጨማሪ የቀሩት ዊልቸሮች ደግሞ በሀገራችን የተለያዩ አካባቢዎች ለሚገኙ አካል ጉዳተኞች ይሰራጫሉ ተብሎ ነው የሚጠበቀው። እንግዲህ ከቀዳማዊት እመቤት ጽ/ቤት ጋር በመሆን ድጋፍ ያደረገው የቻይናው በጎ አድራጎት ተቋም ሲኤፍአርዲ በሀገራችን የተለያዩ ስራዎችን እየሰራ እንደሚገኝም ነው እንግዲህ በዛሬው ዕለት የተገለጸው ነው። ህይወት ለመረጃዎች እናመሰግናለን። መልካም ቀን ይሆንልሽ። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ ወደ ሌላኛው በቀጥታ መስመራቸው ወደሚገኘው ባልደረባችን እንሻገራለን። በአፍሪቃ የዲጂታል መታወቂያን ተግባራዊ ማድረግ የአህጉሪቱን የኢኮኖሚና ኢኮኖሚ ማህበራዊ እድገት ለማፋጠን አጋዥ እንደሆነ ተጠቅሷል። የአይዲ ፎር አፍሪካ ዓመታዊ የጠቅላላ ጉባኤ በዛሬው ዕለትም በዚህ በአዲስ አበባ ቀጥሎ እየተካሄደ ነው የሚገኘው። በጉባኤው በዲጂታል መታወቂያ ትግበራ ሀገራት ያሏቸውን ተሞክሮም እያቀረቡበት ይገኛል። ከ120 በላይ የዓለም አቀፍ ተቋማትም ምርትና አገልግሎታቸውን በአውደ ርዕይ መልክ አቅርበዋል። እዚህ ጉዳይ ላይ ልንቆይ ነው። ተጨማሪ መረጃዎችን ሊያደርሰን ዘጋቢያችን ጌታቸው ባልቻ በቀጥታ መስመራችን ላይ ይገኛል። ሰላም ላንተ ጌታቸው፣ እንደምን ቆየ? በጉባኤ ውይይት እየተደረገባቸው የሚገኙ ጉዳዮች ምንድን ናቸው? ከዜናው ባሻገር ከዲጂታል መታወቂያ አንጻር በአውደ ርዕዩ ላይ የቀረቡ የቴክኖሎጂ አይነቶችስ ምን ገጽታ ነበራቸው? ያንተንም ተሞክሮ ወይም ደግሞ ትዝብት ልትገልጽልን ትችላለህ። አመሰግናለሁኝ ሰለሞን። እንግዲህ የአይዲ ፎር አፍሪካ አመታዊ ጠቅላላ ጉባኤ ትላንት ጠቅላይ ሚኒስትር አብይ አህመድ በተገኙበት እንግዲህ ተከፍቷል። ዛሬም ሁለተኛ ቀኑን ይዞ እየተካሄደ ይገኛል። ጉባኤው እንግዲህ በዛሬው ውሎም የተለያዩ ውይይቶች እየተካሄዱ ነው። በተለይ ዲጂታል መታወቂያ በአፍሪካ የኢኮኖሚ እድገትን ማህበራዊ እድገትን ለማፋጠን ያለው ፋይዳ ምን ያህል ነው በሚለው ጉዳይ ላይ ተነስቶ ውይይት ተደርጎበታል። ሀገራትም ተሞክሮቻቸውን አቅርበው ምክክር እየተደረገ ይገኛል ማለት ነው። እንግዲህ በዚህ በዲጂታል መታወቂያ ትግበራ እንግዲህ አፍሪካ አንድ የኢኮኖሚ ማህበረሰብን ለመፍጠር ትልቅ እገዛ ያደርጋል። በተለይ አፍሪካ ነፃ የንግድ ቀጠናን ተግባራዊ እያደረገች ይገኛል። ዲጂታል ቴክኖሎጂም ይህንን በማገዝ በኩል ትልቅ እገዛ እንደሚኖረው ነው የተገለጸው። እንግዲህ በዲጂታል ቴክኖሎጂ ግንባታ ውስጥ ዲጂታል መታወቂያ ትልቅ አስተዋጽኦ እንዳለው ነው እየተነሳው በተለይ ኢትዮጵያ ባቀረበችው ልምድም እንግዲህ በአገልግሎት ሰጪ ተቋማት እስከ 60 በመቶ ጊዜን ይወስድ የነበረውን መቀነስ መቻሉን፣ በፋይናንስ ተደራሽነት በኩል በጤና አገልግሎት፣ በፍትህ አገልግሎት በኩል ፋይዳ ዲጂታል መታወቂያ ትልቅ እገዛ እያደረገ መሆኑ ነው የተነሳው። እንግዲህ ሀገራትም ይህንን ዲጂታል መታወቂያ በመተግበር በኩል በርካታ ጥቅሞችን እያገኙ መሆናቸውን የገለጹት ልምዶቻቸውንም እንግዲህ በጉባኤው ላይ እያካፈሉ ይገኛሉ። ዲጂታል ቴክኖሎጂን ዲጂታል መታወቂያን በመተግበር ሂደት ውስጥም እንግዲህ እንደ ስጋት ሊነሳ የሚችለው የሳይበር ደህንነት ነው። የሳይበር ደህንነትንም ጠንካራ ማድረግ እንደሚያስፈልግ ነው በዚህ ረገድ የተነሳው ማለት ነው። ከጉባኤው ከውይይቱም በተጨማሪ እንግዲህ የተለያዩ ዲጂታል ቴክኖሎጂ አምራች ኩባንያዎችን ምርቶቻቸውን በዚህ በኤግዚቢሽን መልክ አቅርበዋል ማለት ነው። በተለይ ለዲጂታል መታወቂያ ምዝገባ የሚያገለግሉ መሳሪያዎችን አቅርበዋል። በተለይ የተለያዩ መታወቂያዎችን በአንድ መያዝ የሚያስችሉ ዲጂታል መተግበሪያዎችንም የተለያዩ ከዚህ ጋር የሚያያዙ ቱሎችን ወይም መሳሪያዎችንም አቅርበው እንግዲህ ተሳታፊዎቹ እየጎበኙ ነው የሚገኘው ማለት ነው። ለምሳሌ ጨቅላ ህጻናትን ዲጂታል መታወቂያ ለመመዝገብ የሚያስችሉ መሳሪያዎች ሁሉ ከዚህ ቀደም ብዙ አልተስፋፉም ነበር። እንደዚህ አይነት ምርቶች ሁሉ በኤግዚቢሽኑ ቀርበዋል ማለት ነው እንግዲህ ይህ ጉባኤ እንግዲህ እስከ አርብ ዕለት የሚቀጥል ነው የሚሆነው። እነዚህ ዲጂታል ቴክኖሎጂዎችም እየተጎበኙ ነው የሚገኘው፣ ሀገራትም ተሞክሯቸውን እያቀረቡበት ነው የሚገኘው ማለት ነው። ባልደረባችን ጌታቸው ባልቻ ከስፍራው በቀጥታ መስመራችን መረጃዎችን ስላጋራህና እናመሰግናለን። መልካም ቀን። ዘገባዎቻችን ቀጥለዋል። ከአንድ ሺ በላይ ተሽከርካሪዎች ማቆም የሚያስችለው የየካ ሁለት የተሽከርካሪ ማቆሚያና ለተለያዩ አገልግሎት መስጫ የተገነባው ህንጻ ተመርቆ ለአገልግሎት ክፍት ሆነ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤም የተሽከርካሪው ማቆሚያውን መርቀው ከፍተዋል። በስፍራው ይህንን ጉዳይ እየተከታተለች የምትገኘው ሪፖርተራችን ዛህራ መሀመድ በቀጥታ መስመራችን ላይ አግኝተናታል። እንዴት የተሻለ ዛህራ? እንግዲህ ዛሬ የተመረቀው የተሽከርካሪ ማቆሚያ የትራንስፖርት ፍሰቱን ከማስተካከል አኳያ እና የመንገድ ደህንነትንም በማስጠበቅ ረገድ ምን አስተዋጽዖ ነው ያለው? ከዛ ባሻገር ይህ ቦታስ ከሌላው የተሽከርካሪ ማቆሚያዎች አገልግሎት በይዘቱ ምን ልዩነት አለው የሚለውን ጠቅላላ አድርገሽ እስኪ ንገሪ ነው። እሺ፣ አመሰግናለሁ። እንግዲህ ዛሬ የተመረቀው የየካ ሁለት የተሽከርካሪ ማቆሚያ እና የተለያዩ አገልግሎት መስጫ ህንፃ ለከተማዋ እንግዲህ መቶ ሀምሳኛው መሆኑ ተገልጿል። እንግዲህ የከተማ ህይወትን ለማሻሻል የህብረተሰቡን ኑሮ ለመቀየር ከሚሰሩና ከተማን በማዘመን ሂደት ውስጥ ከሚጠቀሱ መሰረተ ልማቶች አንዱ የመንገድና የትራንስፖርት ዘርፍ እንደሆነ ይጠቀሳል። በዚህ ሂደት እንግዲህ በምዕራፍ አንድ እና በምዕራፍ ሁለት በተለይ ከኮሪደር ልማቱ ጋር በማያያዝ የአዲስ አበባ ከተማ አስተዳደር እንግዲህ ለእግረኛ ለብስክሌት እንዲሁም ለተሽከርካሪ ማቆሚያና መስተናገጃ ቦታዎች የተለያዩ ግንባታዎችን ሲያደርግና ዘመናዊ አገልግሎት እንዲሰጡም ክፍት ሲያደርግ ቆይቷል። እንግዲህ እንደ አጠቃላይ ዛሬ የተከፈተውን የካ ሁለት የተሽከርካሪ ማቆሚያ ና የተለያዩ አገልግሎት መስጫ ህንፃን ተገኝተው የመረቁት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ናቸው። እንግዲህ ይህንን ለአገልግሎት ክፍት ባደረጉበት ወቅት ባስተላለፉት መልእክትም የህብረተሰቡን ኑሮ ለመቀየር ና ተገቢውን እና የሚገባውን አገልግሎት ለማግኘት ህብረተሰቡ እንዲህ ያለ ዘመናዊ ና የሚመጥ ነው የአገልግሎት መስጫ ስፍራዎች ያስፈልጋሉ ብለዋል። እንግዲህ እንደ አጠቃላይ በከተማው እስካሁን ባለው ሂደትም ከ150 የ ተሽከርካሪ ማቆሚያ እንዲሁም ደግሞ አርባ ዘጠኝ ተርሚናሎች መገንባታቸውን አንስተዋል። እንግዲህ የዛሬው በተለይ ዛሬ የተመረቀው ይህ የተሽከርካሪ ማቆሚያ ህንፃ ከሌላው የተለየ የሚያደርገው ደግሞ ወደ ላይ ስምንት ወለሎችን የያዘ በአንድ ጊዜ አንድ ሺ ተሽከርካሪዎችን ማስተናገድ የሚችል በተለየ ሁኔታ ደግሞ ለአካል ጉዳተኞች የመኪና ማቆሚያ ያለውና የመኪና ጥገና የእጥበት እና ሌሎች ከአስራ አምስት በላይ ሱቆች ያሉበት ስለሆነ የተለያዩ አገልግሎት የሚሰጥ በመሆኑ እንግዲህ ለከተማው ልዩ ይሆናል። እንዲሁም ደግሞ በሾላና መገናኛ አካባቢ የንግድ ስፍራ እንደመሆኑ መጠንና ከፍተኛ የትራፊክ ፍሰት የሚስተናገድበት እንደመሆኑ መጠን ስትራቴጂክ ቦታዎች ላይ በመገንባቱ ለከተማው ልዩ ውበትና ልዩ ገጽ እንደሚሰጥ ነው የተገለጸው። መልካም ዛሃራ መሀመድ፣ እናመሰግናለን ለመረጃዎቹ። መልካም ቀን ይሆናልሽ። ከዜና ኢትዮጵያ ጋር ናችሁ የተወደዳችሁ ዜናዎቻችንም ይቀጥላሉ። የኢትዮጵያ ፌዴራል ፖሊስ በተባበሩት አረብ ኤምሬትስ በዱባይ በተካሄደው ዓለም አቀፍ የፖሊስ ጉባኤ ላይ የዜጎች ተሳትፎ መተግበሪያውን ይዞ በመወዳደሩ በምርጥ የፖሊስ መተግበሪያ ዘርፍ አንደኛ ደረጃ በመውጣት ተሸላሚ ሆኗል። መተግበሪያው ታዲያ ከአርቲፊሻል ኢንቴሊጀንስ ኢንስቲትዩት ጋር በጋራ በመተባበር የበለጸገ ሲሆን ከዓመት በፊት ነበረ ይሄው መተግበሪያ በጠቅላይ ሚኒስትር አብይ አህመድ ተመርቆ ወደ ስራ የገባው። የተወደዳችሁ ይህንን ሁነት እየተካተለች የምትገኘው ዘጋቢያችን ሳራ ስላሴ እንዳገኘናት ተጨማሪ ማብራሪያዎችን የምንጠይቅበት ይሆናል። ወደ ሌሎች ጉዳዮች እንሻገራለን። ዜና ኢትዮጵያችን ወደ ውጭ ጉዳዮቹ አልፏል። ከውጭ የተመረጡ ዘገባዎቻችንን እናድርሳችሁ። የአውሮፓ ህብረት በሶሪያ ላይ የጣለውን የኢኮኖሚ ማዕቀብ አነሳ። የአውሮፓ ህብረት በሶሪያ ላይ የኢኮኖሚ ማዕቀብ ያነሳው በጦርነት የተጎዳችው ሀገር ማገገብ እንድትችል ለማገዝ በሚል ሲሆን ይኸውም አሜሪካ በደማስቆ ላይ የጣለችውን ማዕቀብ ባለፈው ሳምንት እንደምታነሳ ማስተዋቋን ተከትሎ የተደረገ ነው። የአውሮፓ ህብረት ኮሚሽን ምክትል ፕሬዚዳንት ካጃ ካላስን በሸር አላሳድ ከስልጣን ከተወገዱ በኋላ ሀገሪቱን ለማረጋጋት ትኩረት መሰጠቱን አልጀዚራ ዘግቧል። የኮሚሽኑ ምክትል ፕሬዚዳንት የአውሮፓ ህብረት በሶሪያ ፋይናንስ መረጋጋት ለመፍጠር የመሰረተ ልማቶችን ለመዘርጋትና የሰዎችን የኑሮ ደረጃ ለማሻሻል ውሳኔው ተጨማሪ አቅም ነው ብለዋል። ማዕቀቡ በትራንስፖርት በኢነርጂና በባንክ ዘርፎች እንደ አውሮፓውያኑ አቆጣጠር በ2012ና በ2013 በአል አሳድ የግዛት ዘመን የተጣለ ነበር። በሌላ ዓለም አቀፍ ዜና የእንግሊዝ መንግስት በጋዛ ጦርነት ሳቢያ ከእስራኤል ጋር የሚያደርገውን የነፃ ንግድ ድርድር አቋረጠም። የእንግሊዝ መንግስት በቅርቡ በመቶዎች የሚቆጠሩ ፍልስጤማውያን በመገደላቸውና ና አዲስ የምድር ላይ ጥቃት በመጀመሩ ሳቢያ ከእስራኤል ጋር የሚያደርገውን አዲስ የነፃ ንግድ ድርድር ስለማቋረጡን ያስታወቀው የውጭ ጉዳይ ሚኒስትር ዴቪድ ላሚ እንደተናገሩት እንግሊዝ በተያዘ ዌስት ባንክ ውስጥ በሕገወጥ የእስራኤል ሰፋሪዎች ላይ ተጨማሪ ማዕቀብ ትጥላለች ብለዋል። እስራኤልም ማዕቀቡ ሳቢያ ምክንያታዊ ያልሆነና የሚያሳዝን በማለት የእንግሊዝን ውሳኔ በፍጥነት አውግዛለች። እንግሊዝ፣ ፈረንሳይና ካናዳ እስራኤል በጋዛ ላይ የምታካሄደውን ጥቃትና በዌስት ባንክ የምታደርሰውን ወረራ ያወገዙ ሲሆን በእስራኤልና በሀማስ መካከል የተኩስ አቁም እንዲደረግ ጥሪያቸውን ማቅረባቸውን መቀጠላቸውን የዘገበው አልጀዚራ ነው። በሌላ የውጭ ዘገባችን የአውሮፓ ህብረትና የብሪታንያ መንግስት በሩሲያ ላይ አዲስ ማዕቀቦችን ጣሉ። ማዕቀቡ የተጣለው በሩሲያ የነዳጅና ዘይታ ዘይት አንቀሳቃሽ መርከቦች ላይ ሲሆን ህብረቱ እና ሀገሪቱ አዲስ በተስማሙበት ውሳኔ ሁለት መቶ የሩሲያ መርከቦች ላይ ማዕቀብ ጥለዋል። ሩሲያ ላይ የአውሮፓ ህብረትና ብሪታንያ በአጠቃላይ ሶስት መቶ ሀምሳ መርከቦች ላይ ነው ማዕቀቦችን የጣሉት። የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በብራሰልስ የሩሲያ ድርጅቶችና ባለሀብቶች ላይ ማዕቀብ ማዕቀብ እንዲጣልም ወስነዋል። የኢጣሊያ የሩሲያ የዩክሬን ስምምነት ሂደት ላይ ጥላ ያጥላል ተብሎም ተሰግቷል። ዘገባው የጃንስ ፍራንስ ፕሬስ ነው።